በአዲስ አበባ ከሚገኙ ቀደምት መካናት መካከል ስመጥር የተለይም ታሪክ ያለው ነው። ላዘኑ ለተከዙ ሰዎች መጠጊያ፣ ለተጨነቀችም ነፍስ የመጽናኛ ሰርክ የማይዘጋደች ነው። ታቦተ ሕጉ በዓመት አንድ ጊዜ ብቻ ሚያዚያ 27 በመውጣት ሕዝበ ክርስቲያኑን ባርጎ ወደ መንበረ ክብሩ ይመለሳል። የዚህ ድንቅ ገዳም ታሪክና መሠረት ደግሞ ከዛሬ መቶ ዓመታት በፊት ወደ ነበረ ክስተትና ኢየሩሳሌም ዴር ሱልጣን ገዳም ይመልሰናል። የመድኃኔ ዓለም ጽላት በግርማዊ ዳግማዊ አጼ ምኒልክና በእቴጌ ጣይቱ ትእዛዝ በ1895 ዓመተ ምሕረት ወደ ኢየሩሳሌም ተወስዶ በዴር ሱልጣን ገዳም ለ34 ዓመታት ሲጸለይበት ቆይቷል። ንጉሠ ነገሥት ቀዳማዊ አጤ ኃይለ ሥላሴ ፋሽስት ኢጣልያ ኢትዮጵያን በወረረ ጊዜ በስደት ሳሉ የመድኃኔ ዓለምን ታቦት ከኢየሩሳሌም ወደ እንግሊዝ በማስመጣት ከወገኖቻቸው ጋር ልመናቸውንና ጸሎታቸውን እያቀረቡ የሚጽናኑበት የኅዙናን መጠጊያ ለመሆን በቃ። ነሐሴ 1933 ዓ ም ከድል መልስ ግርማዊ ቀዳማዊ አጤ ኃይለ ሥላሴን ተከትሎ ታቦተ ሕጉ ወደ አዲስ አበባ ከስደት ተመለሰ። ሚያዝያ 27 1935 ዓ ም በዛሬው የካቲት 12 ሆስፒታል ቅጥር ግቢ ውስጥ ምስካየ ኅዙናን በመባል ተተክሎ ህሙማንን እየፈወሰና ተአምራትን እያደረገ ቆየ። ሚያዝያ 27 1940 ዓ ም ደግሞ በንጉሠ ነገሥት ቀዳማዊ አጼ ኃይለ ሥላሴ ዛሬ ከብሩ በሚገኝበት ስፍራ ላይ የመሠረት ድንጋያው ተጣለ። ገዳማዊ ስርዓቱ አብሮ ተተከለ። ሚያዚያ 27 1942 ዓመተ ምህረት የህንጻ ቤተ ክርስቲያኑ ስራ ተጠናቆ ግርማዊ ንጉሰ ነገስት ቀዳማዊ አጤ ኃይለ ሥላሴ ግርማዊት እቴጌ መነንና ሌሎችም በተገኙበት ቅዳሴ ቤቱ ካበረ በአዲስ አበባ በብቸኛነት በድርጎ የሚተዳደረው ይህ ታሪካዊ ገዳም ሁሌም በየአመቱ ታዲያ በዓመት ለአንድ ጊዜ ብቻ ሚያዚያ 27 በዘመነ ትንሣኤ የድዎች መጠጊያ መድኃኔ ዓለም ቅዳሴ ቤቱ ይከብራል። ምዕመናኑንም ወጥቶ ይባርካል። ስደታችንን የባረከ ስደተኛው መድኃኔ ዓለም ክብረ በዓሉ ብፁዓን አበው ሊቃነ ጳጳሳት መምህራን ወጌ ካህናት አባቶች ዝማሪያንና ምዕመናን በሚገኙበት በታላቅ ድምቀት ተከብሮ ይውላል። በትንሣኤ ድል አድርጎ ወደ ዘላለም መንግሥቱ ያስገባል። የአባታችን መድኃኔ ዓለም የንግሥ በዓል ላይ የፊታችን ሰኞ በመገኘት የበረከቱ ተሳታፊ ንሆን። አድራሻ 6 ኪሎ ዩኒቨርስቲ ከፍ ብሎ